ሲጀመር ሚዜ ይፈልጉ አይፈልጉ ሰው ይፈልጉ አይፈልጉ፣ እንኳን እርግጠኛ ባልሆንበት ነገር እኛ መሄድ አለብን የሚለው ሐሳብ እኔ በየትኛው መንገድ ልታስብ። የሰው ልጅ በሐዘኑም ጊዜ በደስታውም ጊዜ አልበረሽም ስት ቆሚ ደስ ይሏል። ገባሽ ይመስለኛል አንቺ ታጅራ ወይም አዲስ አበባ ቢሆን ችግር የለውም። ይሄ ነገር ለማድረግ ገብቷል አይደለ? ግን ደግሞ ዱባይ ከሆነ ኦፍ ኮርስ ያስፈልጋቸዋል፣ እንጠይቅ ይገባል። ትሄዳላችሁ አትሄዱም የሚለው ነገር እንኳን ሳይሰጡን ሳይጠይቁን ጭራሽኛ ሚዜ እንሁን ማለት ትግሬስቲ። አንድ ነገር እኔ ልንገርሽ፣ ሲጀመር ቅንነት ካለ እንሄድ ቦታው ላይ ሚዜ መሆን መምጣታችንን ሲያዩ፣ ሚዜ ሆኑን ካሉ ሚዜ እንሆናለን፣ አጅቡን ካሉ እናጅባለን። እኔ በበኩሌ ግን ያልተፈልግኩበት ቦታ ላይ መገኘት አልፈልግም። ሰላም እንዴት ናችሁ የዚህ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ ያው ትንሽ ቆየት ቆየት እያልን እየመጣን ያለን ነው እንዴት ነው ጾም እንዴት ነው እንዴት እያረጋችሁ ነው ስራ እንዴት ነው ሁሉ መልካም ነው ወይ እንግዲህ ዛሬ ያው ሁሌ በአዳዲስ ቪዲዮ ነው የምንመጣው የታወቀ ነው ግን ደግሞ በቃ በተለየ መንገድ አንዳንድ ነገሮች ያሰብናቸው ነገሮች አሉ ግን እንደው አይጠየቅም እና እናንተን እንዴት አያችሁት የሰሞኑ ሁኔታ የሰሞኑ ሰላም ድባቡ በቃ እኔ አሁን የሚጻፍልኝ ቴክስት እንዴት ደስ የሚል ቴክስት በጣም በቃ ማለት በጣም በቃ ሰው እንዴት እንደተቀበለ ነው ጋሼ። ትልቅ ስራ ነው የሰሩት እዚህ መሀል ላይ በጣም እኛን ከፋሚሊዎቻችን ጋር በጣም ሰላም አድርገውናል። እናንተም ላረጋችሁልን ነገር በጣም ነው የምናመሰግነው። ስለሰጣችሁን ፍቅር ስለሰጣችሁን ይቅርታ በጣም ማመስገን እፈልጋለሁ። እንግዲህ ዛሬ ምንድን ነው ይዤላቸው የመጣሁትም አዲስ ነገር አለ። ከዛ በፊት ግን እነሩታ እንደው እዚህ ሆናችሁ ብታዩ በጣም ደስ ይለኝ ነበር በእውነት በጣም በጣም የሚገርም ፍቅር ውስጥ የሚገርም መተሳሰብ፣ ማለት በቃ ሁሌም ሶስተኛ ሰው ነው ችግር የሚፈጥረው የታወቀ ነው። ግን በቃ ብቻቸውን አሁን ብቻቸውን እየሆኑ በጣም የሚገርም ጊዜ መተሳሰባቸው፣ ፍቅራቸው በጣም በበለጠ መንገድ ነው በቃ ተስተካክሎ የመጣው ና። በጣም ነው የሚያስቀኑት። ብታያቸው በቃ የሚያረጉት ነገር በሙሉ እና የኛ ራሱ የሁላችን እየተደዋወልን ነው የምንገናኘው። በቃ በጣም ሰላም ነን፣ ፍቅር ነን። ከኦዲየንስ ጋር በጣም እኔ በጣም ብዙ ቴክስት ነበር የምጻፍልኝ የቅሬታ። በጣም ሰው ቅር ተሰኝቶ ነበር ምናምን እና አሁን ግን በጣም ደስ የሚል እውነት በጣም ብዙ ፋሚሊ ነው ያፈራሁት። ሁላችንም በጣም ደስ በሚል ነገር በጣም ቃላት እስከሚያጥረኝ ድረስ በጣም በቃ ደስ ብሎኛል። ከሁሉም ነገር ደግሞ የበለጠው የነዚህ ሁለት ልጆች ደግሞ በጣም ሰላም መሆን በጣም ፍቅር መሆን በቃ ሰላም፣ ከዚህ በላይ ሰላም የሚሰጥ ነገር የለም። በጣም ደስ ይላል። እንደምታዩት ደግሞ ሰርጋቸው ተቀርበዋል። እነዚህ ሰዎች በቃ ሽርጉድ ነው ተውት። ያለው ሽርጉድ አይታችሁ አታውቁም። እዚህ አይነት ሽርጉድ የለም። በጣም በቃ እኔ ሁላችን መሽር ጉድ እያልን ያለነው ግን አንድ ነገር ላይ መድረስ አቅቶናል። አሁን እንደዚህ ሰብሰብ ብለን የሆነ ነገር ማድረግ አለብን እኛ ዛሬ ሰርፕራይዝ ልናደርጋቸው አስበናል። እነ ሩታና አብርሽ መሄዳችንን አያቁ በፍጹም አያውቁ እና እኛ በራሳችን ወጫችንን ችለን ነገሮቻችንን እናስተካክለን ወደ እነ አብርሽ ጋር እነሱ በሚቆርጡበት ታይም ቆርጠን ሰርፕራይዝ ልናረጋቸው ያሰብ ነው። እንግዲህ ዛሬ እንግዲህ ጓደኞቼን ቀጥራቸዋለው። እንግዲህ ሀሳብ እንሰጣጣለን። ምን እንደሚፈጠር አናቅም። እነ ሩታ ራሱ ምን እንደሚሰማቸው አብረሽ ምን እንደሚሰማው ሩታ ምን እንደሚሰማው ባቅ፣ በጣም ደስ ይለኛል። በእውነት በቃ በጣም ስለሚገባቸው አንዳንዴ ካሳም ከሆነ በዚህ ብንክሳቸው ከጎናቸው። ኦፍኮርስ እናንተ ፋሚሊዎቻቸው እዛ እንደምትገኙ አውቃለሁ፣ እንደምትኖሩም እርግጠኛ ነኝ። በደንብ በደንብ፣ እኔ በውስጥ በጣም ብዙ ሰው ነው እየጻፈልኛለሁ ፕሮግራሙ ላይ መጋበዝ የሚፈልግ ሰው መምጣት የሚፈልግ ሰው በጣም ብዙ ሰው ለእኔ እየጻፈልኝ ነው። ይቻላል፣ መብታችሁ ነው። መታችሁ የምትወዷቸውን ፋሚሊዎቻችሁን አጅባችሁ ዳሯቸው ባይነኝ እኔ እንድትድሯቸው ፈልጋለሁ። ቦታው ላይ እንድትገኙ ይፈልጋለሁ። እና አብሮሽ ግን አሁን ካሉበት ሁኔታ አንጻር ያው ታውቃላችሁ፣ እንሂድማ እንሂድም ትንሽ እንትን ነገር ነበረው። ከሱ አንጻር እኛ ኑ ብለው መጫን አልፈለጉም፣ ምክንያቱም ካለው ወጪ አንጻር። ነገር ግን እኛ ለእህት ለወንድም የሚገባው ይሄ አይደለም። የቀረው ይቅር ብለን እነሱንም በቃ በርታ ለማድረግ እነሱ አያውቁ። ዛሬ እንግዲህ ኢሳቅ ይመጣል ጽጌ ትመጣለች። ዳኒ ትንሽ አሞታል። አሮን ነው ዳኒ እርግጠኛ አደለውም። ቢመጣ ደስ ይለኛል፣ ግን ካልሆነ ወይ እሱ ያለበት ቦታና እንሄዳለን ተባብለን። ግን በእርግጠኛ የሆንኩት በኢሳቅና በጽጌ ነው ይመጣሉ እናወራ ነው። ይሄን ነገር ልንነጋገር ነው ያሰብነው ብዙ ነገር ነው ያሰብነው። እንደ እግዚአብሔር ፍቃድ ነገሮች ከተስተካከሉልን በጣም ብዙ ነገር ነው ያሰብንላቸው። ምክንያቱም ሁላችንም ይሄ ነገር እንደዚህ ጨክነን ልናወራ ያሰብንበት ምክንያት እነዚህ ልጆች ጎርተናቸዋል። ምንም በማያነጋገር ውስጣቸው ውስጥ የሆነ የሆነ የሆነ ነገር አስቀምጠናል። ያንን ለመካስ ሰላም ስለተፈጠረ ያንን ለመካስ እነሱ ሳያውቁ ሰርፕራይዝ ልናረጋቸው ነው ዛሬ ይህን እኛ ከተስማማን በኋላ እንግዲህ ቀጥታ ምን መሆንትን የሚለው ወደ እነሱ ጋ ነው ሄደን ይሄ ነገር የምናሳውቀው። ስለዚህ እርግጠኛ የሆንኩት በኢሳቅና በጽጌ ነው። ዳን እንኳን አላቦ ሊመጣም ላይመጣም ይችላል። ስለዚህ ይህን ነገር አብረን ነው እንግዲህ ከእነሱ ጋር የምናወራው፣ ያንን ነገር ለማድረግ እንግዲህ እኔ በጣም ደስ ብሎኛል። በእውነት ማለት የሆነን ሰው ሰርፕራይዝ ለማድረግ አሁን እነ ጽጌ ምናምን ቃሉ በቃ እነሱ አያውቁም። አስባችኋል? ኤርፖርት ላይ ስንገናኝ በጣም መጡ። ሄጄ ነበረ ተኝቷል፣ ግን ትንሽ አውርቼው መጣ አንቻለ ስለታመመ መምጣት አልቻለም። ግን ለመምጣት ሞክር ብለናል፣ ግን አይመስለንም። እኔ ምን እርግጠኛ ነኝ በእናንተ። ለነገሩ እንዴት ናችሁ? ሰላም ብሏቸው ፋሚሊ አዴ ሰላም ብላችሁ እንዴት ናችሁ? በጣም ይቅርታ ይሆን እንዴት ደህና ናችሁ አላችሁልን። ያው እንግዲህ እንዴት ናችሁ ቤተሰቦች? እንኳን ደህና አመጣችሁ እንኳን ደህና ቆያችሁን። እና እንግዲህ ሳቀፍንሽ አስደነገጣል። ደስ ይል ነበር። ይደገም እንዴ? አይደገም ። ዛሬ ሜሪ ሀሳብ ይዛ መታለች። ሸብረቅ ያለ ደመቅ ያለ ያው መቼም እኛ ሳንመጣ በፊት ትንሽ እንካቹ ብላችኋለች ብላችኋለች ብላችኋለች ብላችኋለች። ያው ከንፈሬ ማንም ይነክሰኝ፣ የሆነ ሰው ይንከሰኝ። ማለት ኮልታፋው እንኳን ነቃ እንዴል ማለት ነው ሶ ምን ላይ ነው ያቆምሽው እንቀጠለው ካቆምሽው አዎ ምንድን ነው ያሰብኩት እናንተ ኦሬዲ ታውቃላችሁ ግን ኦሬዲ ሲ ይሄን ነገር ስለማያውቅ እነሩታ አያቁም እንደምንሄድ ስለዚህ ለእነሱ ያው ስለሚገባ ካለው ነገር አንጻር እኛ አጃቢም እንሁን እኔ ሚዜ የሚለውም ሀሳብ ፅጌ ቅድም እንዳወራ ነው ማለት ነው። ሚዜውም አለ አጃቢም አለ። ብቻ እኛ ወጫችንን እነሱ ሳያውቁ ወጫችንን ችለን ሁሉን ነገር አስተካክለን እዛ ኤርፖርት እንድንገናኝ ነው እንትን ነው። እኔ ሚዜ መሆን እኮ ፈልጌ ነበር ምናምን። ቢያንስ እናንተ ጋር አሪፍ ነው ሁኔታው ግን እንዴት ነው አሁን ዳኒ ከኔ አጠገብ እዚህ ጋር የሚቆመው ማለት ነው። ጫማ ገና ባለፈው እንትን ቦንዳ ተራ ነው ሄደን ጫማ ያለ ሳስበው፣ ፎቶ ወይ ለተመልካቾቻችን ቪዲዮ ላይ እንጭማለን። ድንገት እንኳን ያን ጫማ ከደረሰ ሚዜ ትንሽ ተቀራራቢ መሆን አለበት ነው ወይ እንትን ዳኒ እንኳን ማልመጣ እንኳን ማልመጣ። በነገራችን ላይ ዳኒ ወንድሜ ላይ ያልቀለድኩኝ ማን ላይ ልቀልድ ነው? እኔ ላይ ስንት ይቀልድብኛል እንዴ! አይ፣ ኖርማል ኖርማል። ባለፈው ምን አለኝ የስፖርት አሰሪያችን አየውና ዝም ብዬ ከእሱ ቤት ላይ እንደዚህ ተልጠህ ነው የምትመስለው። ግን አሁን ገብቶልሃል።

ከሚናገረው በላይ ደግሞ ዳኒ የሚያናደው የሚስቀው ሰው ነው። ስለዚህ በጣም ሶ ሲ ወደ ቦታችን ስንመለስ፣ ወደ ሀሳቡ ግን ስንመለስ፣ ጋይስ እኔ አንድ ሀሳብ አለኝ እንደነገርኳችሁ ነው። ያው ከተመልካች ፊትም ለመናገር ያህል እኛ እንግዲህ ያው በጓደኝነት ወራትን አስቆጥረናል። ብዙ ነገሮችን አብረን አሳልፈናል። ጥሩም ሆነ መጥፎ ነገር አብረን አሳልፈናል። ነገር ግን እነሱ ሊሞሸሩ እንደሆነ ዱባይ ሊሄዱ እንደሆነ እንኳን ለኛ አልነገሩንም። እኛን አላሳወቁንም። ስለዚህ እኛ ሚዜን ሁን እንሂድ የሚለው ሀሳብ ላይ እኔ አልስማማም። ጽጌ ያ ነገር ኮ የተፈጠረው በጣም አሁን እነሱ ውጥረት ላይ ናቸው፣ እንደምታያቸው በጣም ከባድ ውጥረት ውስጥ ናቸው ያሉት። ምክንያቱም ብዙ ቦታ ነው ፕሮግራሙ። ታውቂያለሽ፣ ቦታጅር አለ፣ እዚህም አለ እንደገና ደግሞ እዛ አለ። ገባሽ? በጣም ውጥረት ውስጥ ናቸው። ሁለተኛ ነገር ደግሞ እነዚህን ሰዎች እኮ እኛ ማገዝ አለብን። ቢያንስ አሁን እነሱ ይሄን ነገር ሲሉ እኛ ነገሮች ይስተካከሉ እና አይስተካከሉን አያውቅም። እሱ ልክ ነሽ። ግን ደግሞ ምን አለመሰለሽ ወጪ ማን ይችላል ብለው ያስባሉ። አሁን ኑልን ሲሉ እኮ እነሱ ገባሽ። ነገሮች ቢስተካከልላቸው ችለውን ምናምን ራሳቸውን እንደም በዚህ በዚህ ሰዓት ሊሉ የሚችሉት ኑድልን የሚለው ሀሳብ ከነሱ መጥቷል እንዴ? እንዴት አሁን እኮ ብታጅራ ነው እንዴ ሰርጉ እንዴ ጣም ነው የሚከብደው እ ዱባይ ኮ ነው። ዱባይም ከሆነ ቢያንስ ሊጠይቁን ቢያንስ ሊያማክሩን ይገባ ነበረ። ይህ ማለት እኔ መሰለኝ እኔ መሰለኝ ነገር ይመስለኛል፣ እነሱ ምናልባት ከእኛ ጋር ያላቸውን ሪሌሽን አልፈለጉት ይሆናል። ቡታጅራ ከሆነ ወይም ደግሞ አዲስ አበባ ከሆነ እኛ ለመሄድ ምቹ ስለሆነ የዛኔ እንሄዳለን። ሰርጉ ላይ ገብታችኋል አይደለ? አሁን ግን ወደ ዱባይ መሄዱ እና ጭራሽ ደግሞ ሚዜ መሆኑ እኔ አያስማማኝም።

ከዛ በላይ አንድ ነገር ልንገርህ፣ ከዛ በላይ ከኛ ጋር አብረው በመስራታቸው ከኛ ጋር አብረው መሆናቸው በጣም ብዙ ነገር የጨመሩትም የቀነሱትም ነገር ሊኖር ይችላል። ሰው እንደ ኦዲየንስ ደግሞ ብዙዎቹ ኔጌቲቭ ነገር ሊያወሩ ይችላሉ ስለኛ። ገባህ? አለ ሰው ያንን ነገር እያለ ይሄንን ሪሌሽን ማቋረጥ ነው የሚሻለው ወይስ ሞር እነሱን ማለት ማቅረብ ነው የሚሻለው? አላቅም ቢጽግም ታውሪ ወሬ ከኛ ጋር የሚገናኝ ነገር አይደለም። ፍጹም ታውሪ ወሬ ማለት ነው። ለምን የሚገናኘው እያልን ያለ ነው። ስለ ሰርግ ከሆነ እነዚህን ሰዎች ቦታው ላይ ሄደን ሰርፕራይዝ እናርጋቸው። እንደውም ካልሽማ እንደጎዳናቸው ምናምን ከጎናቸው ብንሆን ምንም ችግር የለው። እነሱ ግን ነው ያላሉን። ብታጀራ ቢሆን አዎ፣ ምንም ኖርማል ትራንስፖርት ነው ያ ግን ወጪ፣ ሆቴል አለ፣ ምግብ አለ፣ ትራንስፖርት አለ፣ ቲኬት አለ። ላፋቸው እንኳን ምን ሊሉ ይችላሉ? እንዴት ይላሉ? በዚህ ሁሉ ጥረት ውስጥ ሆነው እንዴት ነው እነሱ ምን ይሉት? እኔ እንደታየኝ ከሆነ ማለት ነው። ሜሪም ትክክል ነች። ጽጌም በአንቺ በኩል ማለት ዘጠኝን በዛን በኩል በዚህም በኩል ስናያት ስድስት ዘጠኝ ብሎ ሁለቱም ሰው ትክክል ነው። ስለዚህ አንቺም ያልሽበት ሁኔታ እንደ ገባሽ ነው፣ ባየሽበት አንግል ነው። ሰው ግን እኔ ምን አለ መሰለሽ ኦልሬዲ እርቅ ወርዷል። ገባሽ? እርቅ ወርዷል። ለሁለተኛም ጊዜ ደግሞ ታርቀን ተቃክፈን ተለያይተናል። ለሁለተኛም ለሶስተኛም ጊዜ ምናምን ማለት ነው፣ ገባሽ? እንኳን አይደለም እንደዚህ በትንሹ የተጋጨ ምናምን አይደለም። የሞተም ደመኛም ራሱ በአሁን ሰዓት ይቅር ይባባል። ገባሽ? እሱ ፊክስ አድርገናል። ሶ ስቀጥልልሽ ምን መሰለሽ እንደዛ ያላሉበት ምክንያት አሁን ኑሮ ከብዷል። ገባሽ? ዝም ብለሽ ሸሚስሽን አድርገሽ በታክሲ የምትሄጅበት ቦታ አይደለም። ገባሽ? ለኛም ሼም ይዛቸዋል ለማለት እንኳን ገባሽ? አይደለ ሰው እንኳን አይደለም እዚች ጋር አገር ባህር ማዶ ተሻገርን ዱባይ ሄደን አይደለም፣ ዝም ብለን እንኳን እንደው እራት እየበሉ ቤታቸው ላይ ብንከሰት ወይም ምሳ እየበሉ እንትን ምን ያህል ደስታ እንደሆነ ታውቂዋለሽ። በአሁኑ ሰዓት ሰው ሰው ነው የሚፈልገው። ሶ አሁን ለኛ ያልነገሩበት ምክንያት ኔጋቲቭ ቦታ ይዘው ሳይሆን እነሱ ማለት ነው ለኛ ከማሰብ ነው ገባሽ ምን ያህል ወጪ ይኖርብናል እኮ ስንሄድ አይደለም። ሲጀመር ሚዜ ይፈልጉ አይፈልጉ ሰው ይፈልጉ አይፈልጉ እንኳን እርግጠኛ ባልሆንበት ነገር እኛ መሄድ አለብን የሚለው ሐሳብ ሚዜ ብቻ እኔ በየትኛው መንገድ ልታስብ? የሰው ልጅ በሐዘኑም ጊዜ በደስታውም ጊዜ አልበረሽው ስትቆሚ ደስ ይሏል። ገባሽ ይመስለኛል አንቺ ታጅራ ወይ አዲስ አበባ ቢሆን ችግር የለውም። ይሄ ነገር ለማድረግ ገብቷል አይደለ? ግን ደግሞ ዱባይ ከሆነ ኦፍ ኮርስ ያስፈልጋቸዋል። እንጠይቅ ይገባል። ትሄዳላችሁ አትሄዱም የሚለው ነገር እንኳን ሳይሰጡን ሳይጠይቁን፣ ጭራሽኛ ሚዜ ነው ማለት ትግሬ። እስቲ አንድ ነገር እኔ ልንገርሽ። ሲጀመር ቅንነት ካለ እንሄድ ቦታው ላይ ሚዜ መሆን መምጣታችንን ሲያዩ፣ ሚዜ ሆኑን ካሉ ሚዜ እንሆናለን። አጅቡን ካሉ እናጅባለን። እኔ በበኩሌ ግን ያልተፈልግኩበት ቦታ ላይ መገኘት አልፈልግም። እኔ አሁን አንቺ የምታስቢው ነገር አብርሽም ሩታም ጭራሽ አሁን ይሄን ሀሳብ ማለት ያለብሽ ቡታጅራ ቢሆን ይቀበልሽ ነበር፣ አዲስ አበባ ቢሆን እቀበልሽ ነበር። ምክንያቱም ይሄ ምንም ወጪ የሚጠይቅ ነገር አይደለም። አሁን ቢሆን እኛን ይፈልጉናል አይፈልጉንም ነው እኮ እነሱ። ከነሱ ጋር እርቅ ወርዷል፣ ሰላም ነን። ሁሉም በጣም ነው መወዳቸው። ይሄንን ቪዲዮ ልታዩት ትችላላችሁ። በጣም ነው መወዳቸው፣ በጣም ነው ማከብራችሁ። ነገር ግን ከጎናችሁ እንገኝ ብለን መጠየቅ አለብን ብዬ አላስብም። ነገሮች ነው ጥሩ ነን፣ ሰላም ነን። ከነሱ ጋር ምንም ነገር የተፈጠረ ነገር የለም። ግን እኔ ምንም ነገር አልተፈጠረም እና ሰው ሚዜ ልሁን ወይ እንደዚህ ልሁን ብዬ ኦነር ሆኜ እዛ ጋር እንትን ማየት አልፈልግም። ሚዜ ችግር የለውም አጃቢ እንሆናለን። እኔ የመሄዱን ሀሳብ አልቀበለውም። ያልተቀበልሽበት ምክንያቱ እኔ ይገባኛል አሁን ከገባ ብዙ አንከራከርበት ሶ መሄድ የሚፈልግ ሰው መሄድ ይችላል። እኔ ግን እንደ ሀሳብና አንድ አንድ የግሩፕ ሜምበር ጽጌ፣ አሁን እኮ ነገረናቸው መሄድ እንችላለን፣ ግን ሰርፕራይዝ መሆናቸውን ስለፈለግን ነው በቃ እንጂ በነገራቸው ያንቺን ሀሳብ እኮ እዚሁ ኪል እናደርጋለን። አሁን ይገባኛል። በመጥፎነት በምናምንም አይደለም እነሱ አልፈለጉንም መስሎሽ ነው ያልፈለጉን መስሎሽ ነው እነሱ ደግሞ ያን ያደረጉበት ምክንያት ደግሞ ይሄ ሁሉ ብር አውጥተሽ እዛ ድረስ የአባትን ልጅ ራሱ ለማለት ይከብዳል። በአሁን ሰዓት ማንም የማንንም ኪስ እኮ አያውቅም። ስለዚህ እነሱ ቢያንስ በቃ እንደዚህ አይነት እንደዚህ አይነት ሀሳቦችን እነሱ መስጠት ነበረባቸው ብዬ ነው የማስበው። ይከብድሻል ብለው አስበው ሰላም ኖ ሊሆን ይችላል ላይሆን ይችላል አሁን ከብዶናል፣ እናደርገው አይደል እንደ ግሩፕ እኮ በጣም ብዙ ነገር አለ። ይሄ ነው ልሽኛ ነው እኮ እኔ እኮ ምን እንደሆነ ታውቃለሽ? ለኦዲየንሶችም ከሌላ ነገር አንጻር ሳይሆን፣ ሜሪ ልንገርሽ፣ ከሌላ ነገር አንጻር ሳይሆን ለምሳሌ እዛ ሲሄድ እዚህ እዚ ስራ ትቼ ቤተሰቦን ትቼ ቤተሰቦቼን ትቼ በጣም ብዙ ወጪ አውጥቼ ነው እዛ ድረስ የሚሄደው። ሶ ይሄንን ነገር የማደርገው አንድም ለነሱ ደስታ፣ ለራሴም ደስታ ስል ነው ይሄንን የማደርገው። ስለዚህ ይሄን ሁሉ ነገር ማደርግበት ምክንያት ምንድነው? ይሄን ሁሉ ነገር ምከፍልበት ምክንያት ምንድነው? ጓደኝነት ጓደኝነት ከሆነ እነሱ ካልተፈለ ካልፈለጉን እዚህ መጥተው ደስታቸው መካፈል እፈልጋለሁ ይችላል። ይሄን ነገር ያላሉበት መንገድ ሊኖር ይችላል። እኔ ላይ ነው እንስማ አንቺ እንትን ያለሽ ነው። ስንት ነገር ነው ያሰብኩት? እሺ ነው ነገር ናቸው ማለት ነው እንደሚይዙት። አሁን ለምሳሌ ሁላችሁም ብትቀሩ ቤተሰብ ነሽ፣ ከቤተሰብ ሩታ አንድ ነገር እኔ በቪዲዮ ነው አንድ ነገር አላሉንም። ግን ምንድነው አሁን እኔ እንዲስልሽ የሆነ ለእሷ ሳይድ ያድሽ ምናምን እንዳትይም ብዬ ነው። እግዚአብሔር ለእኔ ሩታ ልሄድ ነው እንደዚህ ላደርግ ነው ምናምን ያወራችን ኖር የለም። ይሄ እዛ እኔ እንደተገናኘን ነው ሩታ ማብረሽ መጣውኛ እንደዛ ለማለታቸው ጥፋትም አይደለም፣ ጥፋትም ነው ብዬ አይደለም አን እንደዛ ብለሻል ብዬ አይደለም። ግን አሁን ምንድነው እኔ ከእሱ በላይ ደግሞ ማስበው ምንድነው እንደውም እዛ ከሄድም በኋላ ምን ጊፍት እንስጣቸው ሀሳብ የሆነብኝ ጭራሽ ጭራሽ ሄደንም እንዴ በነገራችን ላይ ያለም ወስና እንትን ብላለች። እኔም ወስኛለሁ። ዳኒንም ስነግረው የተወሰነ ውዥንብር ነበረበት። ግን እንደው ዛሬ ቀን ይታመማል። እግዚአብሔር ላይ አይመጣም እንደ በእውነት ዛሬ መምጣት ነበር። አራት እንጠይቀዋለን። ምን አለ መሰለሽ ኦልሬዲ እሱም ተስማምቷል። ማለት ደስ ይደስ ብሎታል በነገራችን ላይ መሄዳችን ማለት ነው የእውነት ሰርጋቸው በህይወቱ ሰው ሊደገስ የሚችለው አንዴ ነው። ገባሽ? ሞት አንዴ ነው። ከዛ በኋላ ውልደትም እንደዛው። ከዛ በኋላ ደግሞ ድግስ ነው። ገባሽ? የመጀመሪያው ሊያገባ ሲል የሚደገሰው አንዴ ነው። ሶ ይሄ ደስታቸው ማለት ነው እጥፍ ድርብ የሚሆነው፣ ወደድሽም ጠላሽም፣ አመንሽኝም አላመንሽኝም እኛ እነሱ ጋር ስንገኝ ነው እዛ እንዴት ደስ እንደሚላቸው ልነግርሽ፣ አለችኝ እውነት ለመናገር ንግግርህ በጣም ነገሮችን ለማስተካከል ይጋብዛል። ነገር ግን እኔን አላሳመነኝ። አላደርገውም። ወይ እንትን መኪና ውስጥ እንትን አለ። ይሄን ታ እ በስሪንጅ ላጠጣ፣ አይ ሲሪየስ፣ ደምሽ ውስጥ ልክ ተተው፣ አላሳመነኝም። ነገሩ እኮ ጽጌ፣ ማመን አለ። ሰማሽኝ፣ የኔ ማር፣ ምን መሰለሽ? ሰምቻለሁ፣ ግን አይ፣ ነው ሰምቻለሁ፣ ግን ጽጌ፣ አንድ ያቄል እጠይቅሽ

ፕሮግራሙ ላይ ተገኙልኝ ብትባይ ትገኛለሽ እገኛለሁ በቃ ስለዚህ አሁን እኛ ሰርፕራይዝ ስለሆነ እንደውም በደወሉልሽ ቁጥር እስከምንሄድ ድረስ አትመልሽላቸውም ስልክ የሰርግ ነገር ደግሞ ማለት ነው ጽጌ በነገራችን ይረሳል ብዙ ነገር ነው እነሱ ነው እነሱ ብዙ ነገር ይረሳሉ ወንድሙን ላይ ጠራ ይችላል ይሄ እሺ እነሱ እኛ በምናስፈልጋቸው ከሆነና እዛ የምናግዛቸው ነገር ካለ ወይም ደግሞ የኛ መገኘት እነሱን የሚያስደስት ከሆነ አይኔን አላሽም ለመሄድ ነገር ግን አሁንም የሆነ ነገር ሊፈጠር ይችላል እንደዚህ ይችላል ብለው በማሰብና በፍራቻ እኛን ሳይነግሩን ቀርተው ከሆነ አሁን እኮ ሁለት መንገድ አለ። ሁለት መንገድ አለ ስማኝ። እነሱ የራሳቸው የሆነ መንገድ አለ ያሰቡበት፣ እሱን አናቅም። ሁለት መንገድ አለ ወይ ጥሩ ጥሩ ሀሳብ ላይ ናቸው፣ ወይ ደግሞ እኛ እንድንሄድ ይፈልጋል፣ ወይ እኛ እንዳልሄድ ይፈልጋል፣ ወይ ጭራሽ ጋር ማየን እንዳልሄድ አላሰቡበትም ሊሆን ይችላል። እሺ እኛ እንዳልሆነና ሌላ ሰው እንደሚፈልጉ ሰው እንደሚፈልጉ ብቻ ዝም ብዬ ደውዬ ማለት ነው እናድርጋቸው አሰማሻለሁ። እንዴት ሆናችሁ ማነው ከጎናችሁ ያሉ ምናምን ምናምን ሲል በእርግጠኝነት የሚመልስልኝ ማለት ነው። ኧረ በጣም አዛ ነው። አሁን ሂጅ እንደው ምን እንደመሆን ምናምን አላውቅም ምናምን ሲል ነው የምትሰሚው። እሱን አሰማሽ አለው። በቃ አብረሽ ጋር እደውልለት እና የሚልን ስማ፣ አብረሽ በእርግጠኝነት የሚለው ሰው እንደሌለው ብቻ አሁን እንደሆነ ነው። ሰው እንደሌለው ሁለቱ ብቻ እንደሚሄዱ ገዛ እዛ ሄዶ ራሱ ማለት ነው። ፌሎ እና ሱፍ እንዴት ማድረግ እንዳለበት እራሱ ግራ እየገባው ነው። ገባችሁ? በእርግጥ እንኳን አለም ከባህር ማዶ ሄዶ የሰው ሀገር ሄዶ አይደለ አገርህ ላይ ራሱ ሰው ሲደግስ ፕሮቶኮል ምናምን ዌዲንግ ፕላነር ምናምን ይጠይቃል። እንኳን ራሱ ማድረግ አይችልም። ገባችሁ አይደለ? ሶ የሰማሽ? አዎ፣ እሺ እና አሁን ሰማለሽ፣ አሁኑኑ መመለሽ እየደወለታለሁ። ላውድ አድርጌ ነው የማሰማሽ። ሰዎች እናንተም እየሰማችሁ እየደወልኩለት ነው። ይሄኔ ተጨናንቋል። እግዚአብሔርን አንቻው እንዶ እድለኛንሽ አብረሽ ወይ ወይ እንዴና ባቲ ሰላም ነው። አለን አለን። እንዴት ሆንክ ምናምን ሳልልህ ኦኬ፣ እንዴት ሆንክ ምናምን ሳልልህ፣ ፕሮግራም እንዴት እየሄደልህ ነው? ደህና ነህ? ሩታ ደህና ናት? እየተንከባከብክልኝ ነው? ምን አገባህ አትለኝም? ስማ እሺ፣ እንትን እዛ እንዴት ነው አዘገጃጅተሃል? ማለቴ ሁሉ ነገር ጨርሰሃል? ቬሎ ምናምን ሱፍ ቦታ የምታዘጋጁበት ቦታ ምናምን ሰው አለ? እንዴት ነው ነገሩ? እኮዶ እ ነው እንጂ ገና እንጂ እዛ እዛ ማለት አንድ ሃንድል የሚያደርግልኝ ምናምን ሰው ሰው አይ የሚያስተካክልልህ ሰው እሱማ፣ የሚታደም ሰው ምን ይኖራል? ያው የሚያስተካክልልህ ሰው እስካሁን አይደለ ይሄዳሉ ያለህ የለም። ለማ በቃ እደውልልሃለሁ። እሺ ማሳሰብ ማለት ነው። አንተ አትፈልግም ካልኩትማ፣ እንትን ነው ሊደረደር ነው። ገባሽ? በቃ እሺ፣ ናስብበት። እንደ እኮ እሺ፣ ዳኒ። በነገራችን ላይ ዳኒ ተስማምቷል ግን

ስለዚህ ፕሮሰሱን አንተ እንትን አድርገው በቃ ቪዛ ምናምን ኮፒ ምናምን ፓስፖርት እንላክልህና ታድሷል። አስቸጋሪ ነው ቪዛ ምናምን። እንግዲህ ትልቁን ለዳኒ ስላመመው ለሱ አብረሽ። በጣም ይቅርታ እንትን ከሰዎች ጋር ስለነበርኩኝ ነው። ይቅርታ። ሶ እና ቪዛ ምናምን ከባድ ነው እና ጸሎት አድርጉ ለዳኒ ለወንድማችን ትንሽ አሞታል። ከዛ በኋላ ደግሞ ሰርጋቸው የአማረ የደመቀ እንዲሁም ደግሞ የልጅ ልጅ የሚያዩበት እንዲሆን ጸሎት አድርጉ። ሶስተኛው ጸሎት የምታደርጉት ደግሞ ለእኛ ነው። ለምን ቪዛ በአሁን ሰዓት ትንሽ አስቸጋሪ ሆኗል። ቪዛ ለእኛም ጸሎት ደግሞ እህቶቻችንን እንዳርበት እኛ ደግሞ ጸሎት የምናደርገው ደግሞ ከተለያዩ ሀገራት የአብሬሽ እና የሩታን የሰርግ ለመታደም ለሚመጡ ለመታደም ለሚመጡት ደግሞ በሰላም ገብተው በሰላም ተገናኝተው በሰላም ድግሳቸውን ተቋድሰው ወደ ቤታቸው እንዲመለሱ። እኔ ሰርክ ሰርፕራይዝ አ ነው ነው ሰርፕራይዝ ነው ነበረሽ ነበረ እኮ ከውጭ ለሚመጡት። እሺ፣ ሶኬ በቃ ሌላ ነገር አናሳውቃቸው። ችግር የለውም። አይ ችግር የለውም። ኖ ኖ ኖ እንዳንተ ዐይነት ሀሳብ ነው እኮ። ችግር የለውም በቃ። ስለ ደከመኝ እኮ ነው እረፍት ላድርግ። በቃ እሺ፣ በቃ በቃ ከመዘባርቅ እየዘባርኩኝ እኮ። እኛ በጣም ደስ ብሎናል። እግዚአብሔር እነዚህ ልጆች ሄደን ሆብለን ነው የምንድራቸው። ሆብለን ስናጣላቸው እንደነበረን ሆብለን እንድራቸዋለን። እዛ ያላችሁ ወይ እነሱ ወዳጀኛ ወዳጆች በሙሉ ተጋብዛችኋል። መገኘት ያለባችሁ ሰዎች በሙሉ መገኘት ትችላላችሁ። በጣም ቆንጆ ፕሮግራም ነው የሚኖረው። እንግዲህ እናብርሽ ከኋላ ሻንጣቸውን ሲይዙ ይዘው ሲሄዱ፣ ከኋላ ደግሞ እንዲህ እንዲህ እያለን ስንከተላቸው፣ እንግዲህ አስቡት ምን ያህል ደስታ። እንወዳቸዋለን።